በ197 ሚሊዮን ብር ወጪ የተገነባው የሺንሽቾ ከተማ ውሃ ፕሮጀክት በማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የተከበሩ ዶክተር እንዳሻው ጣሰውና በኤፌድሪ ውሃና ኤነርጂ ሚኒስትር ሚኒስትር ዶክተር ኢንጂነር ሀብታሙ ይታፋ ተመርቆ ለአገልግሎት ክፍት ሆነ። ፕሮጀክቱ በአካባቢው የምስተዋለውን የንጹህ መጠጧ ችግር ከመቅረፍ ባለፈ የህብረተሰቡን የልማት ተጠቃሚነት የሚያረጋግጥ እንደሆነም ተጠቁሟል። በምረቃ ስነስርዓቱ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የ የተከበሩ ዶክተር እንዳሸው ጣሰው፣ መንግስት የህዝቡን የልማት ችግር ለመቅረፍ ደረጃ በደረጃ እየሰራ መሆኑን ተናግረው የሽንሽቾ ንጹህ መጠጥ ውሃ ፕሮጀክት ግንባታ መጠናቀቅ ለዚሁ ማሳያ እንደሆነ ገልጸዋል። መንግስታችን የጀመረውን ስራ የሚጨርስ አዳዲስ ስራ ለመጀመር የሚዘጋጅ የህዝብን ችግር በየደረጃው ለመፍታት የሚጥር መንግስት መሆኑ የዚህ የዛሬ የውሃ ፕሮጀክት ምርቃት ያሳየናል። የመጀመሪያው መልእክቴ መንግስታችን የጀመረውን ነገር ይጨርሳል፣ ያከናውናል የወጣቱን የህዝቡን የሴቶችን ተጠቃሚነት እያረጋገጠ ይሄዳል። ይሄ ስራውን አጠናክሮ ይቀጥላል ነው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር የተከበሩ ዶክተር እንዳሸውጣ ሰው አክለውም የውሃ መሰረተ ልማት ለሰው ልጆች ከሚያስፈልጋቸው መሰረተ ልማቶች መካከል አንዱና ትልቁ በመሆኑም የመጠጥ ውሃን በአግባቡ በመጠቀም ለታለመለት ዓላማ እንዲውል ማድረግ አስፈላጊ እንደሆነም ተናግረዋል። በሺንሽቾ የንጹህ መጠጥ ውሃ ምርቃት ላይ የተሳተፋችሁ ከፌዴራል ጀምራችሁ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 ለወደፊቱም እንድትንከባከቡን የመጀመሪያ አሳስበው የፌዴሪ ውሃና ኤነርጂ ሚኒስቴር ሚኒስትር ዶክተር ኢንጂነር ሀብታሙ ይታፋ ውሃ ዘርፈ ብዙ ጠቀሜታዎች ያሉት እንደሆነ ጠቁመው ተጠናቆ ለምረቃና ለሕዝብ አገልግሎት የበቃው የሽንሽቾ ንጹህ መጠጥ ውሃ ፕሮጀክት የአካባቢውን ማህበረሰብ ለበርካታ ዓመት የሚያገለግል እንደሆነም ተናግረዋል። ይህ ፕሮጀክት ስመረቅ ለእኛ እንደ ፌዴራል ተቋም የክልሉ መንግስት የምሰራውን በጣም የስኬታማ የልማት ስራዎች ከትናንት ጀምሮ እያየን ስንመጣ ከፍተኛ ኩራት፣ ከፍተኛ ደስታ ይሰማናል። ይህ ክልል በልማት ጎዳና ላይ ያለ ተናቦ የሚሄድ አመራር ያለበት፣ በጣም የተረጋጋ ማህበረሰብ ያለበት ትልቅ በረከት፣ ትልቅ ምሳሌ ለኢትዮጵያውያን ሊሆን የሚችልም ትምህርት አግኝተናል። ሺንሽቾ በዚህ በልማት ብዙ ስራዎች እያየን ይገኛለን። ወደ ውሃ ከመጣን። ውሃ ብቻ ሰርተን መተው ሳይሆን ምንድነው ለኛ ውሃ የሚያመጣ የሚለውን ትንሽ ማሰብ ይጠይቃል። ከተማችን ለማደግ የመጀመሪያው ጥያቄ ባለሀብት ከሚስቡ ጉዳዮች አንደኛ ውሃ ነው፣ ቀጥሎ ኢነርጂ ነው፣ ቀጥሎ መንገድ ናቸው። ትልቁን ውሃ ካገኘን በጣም ብዙ ባለሀብት ወደዚህ መጥቶ የማፈስበት ምክንያት አይኖርም። ሌሎቹም በዛው ደረጃ ላይ ይሆናል። ስለዚህ አንዱን ቁልፍ ፈቴኗል ማለት ይቻላል። እውነት ነው፣ በጣም የተሳካ ስራ ሰርተዋል። የውሃና ኤነርጂ ሚኒስቴር ሚኒስትሩም ዶክተር ኢንጂነር ሀብታሙ ይታፋ የተመረቀውን ንጹህ የመጠጥ ውሃ ፕሮጀክቱን መጠበቅና በአግባቡ መጠቀም ብሎም ተጠቃሚው ለምጠቀመው ውሃ ተገቢውን ክፍያ መክፈል አስፈላጊ እንደሆነም አብራርተዋል። ሰርቴናል፣ አስመርቄናል፣ ደስ ብሎናል። ዘላቂነት የሚባል ቃል አለ። ይሄ ፕሮጀክት ዘላቂ የሚሆነው ዛሬ የተረከበው የከተማው አስተዳደር ክቡር ከንቲባችን ትልቅ ኃላፊነት ያለባቸው ይመስለኛል። በተለይ አገልግሎቱን በማገዝ አገልግሎቱን በማብራት አገልግሎቱ በተገቢ ሰው ተመድቦ በታማኝነት ካላገለገለ፣ ውሃ ሳይባክል ተገቢው ክፍያ ካልተሰበሰበ፣ ስርቆት ከሌለበት ይህ ፕሮጀክት ለብዙ ዓመት ለዚች ከተማ ትልቅ በረከት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 ምንም እንኳን የተጀመሩ የመሰረተ ልማት ፕሮጀክቶችን ሙሉ በሙሉ ለማጠናቀቅ የተወሰነ የበጀት እጥረት ቢያጋጥመንም ውጤታማ የሀብት አጠቃቀም ዘዴዎችን እና ጠንካራ የክትትልና ድጋፍ አካሄዶችን ገቢ ላይ በማድረጋችን በአጭር ጊዜ ውስጥ የተጀመሩ ፕሮጀክቶችን በማጠናቀቅ ለሕዝብ አገልግሎት ክፍት በማድረግ ላይ እንገኛለን። የማዕከላዊ ኢትዮጵያ ክልል ውሃና ማዕድን ኤነርጂ ቢሮ ኃላፊ አቶ ዳዊት ኃይሉ የሺንሽቾ መጠጧ ፕሮጀክት ከ197 ሚሊዮን ብር በላይ ወጪ የተደረገበትና ከ73 ሺህ በላይ ነዋሪዎችን ተጠቃሚ የሚያደርግ ግዙፍ ፕሮጀክት እንደሆነ ሰናግረዋል። በአጠቃላይ ፕሮጀክቱ ግንባታው ተጀምሮ እስከሚጠናቀቅ 197 ሚሊዮን 701831 ወጪ ሆይቷል። አጠቃላይ ከ73 ሺህ ህዝብ በላይ ተጠቃሚ ያደርጋል። እንደሚታወቀው የንጹህ መጠጥ ውኃን ግንባታ ማጠናቀቅ ብቻ ሳይሆን ፕሮጀክቱን ህብረተሰቡን በማሳተፍ በባለቤትነትን ማስተዳደርም ትኩረት ይሻል። የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋ ሸቱ በበኩላቸው የሰው ልጆች በመሰረታዊነት ከሚያስፈልጋቸው ዋነኛ ነገሮች መካከል ውሃ አንዱ እንደሆነ ጠቅሰው ውሃ ለዘመናዊ ኑሮ ጅማሮ፣ ብሎም በርካታ ጥቅሞች ያሉት በመሆኑም አዲሱ የሺንሽቾ ውሃ ፕሮጀክት በዞኑ የሚታየውን የንጹህ መጠጥ ውሃ ፍላጎት ከማሟላት አኳያ ሚናው የጎላ ነው ብለዋል። ለሰው ልጆች በመሰረታዊነት ከሚያስፈልጉ ነገሮች መካከል ዋነኛው የሆነውን የንጹህ መጠጥ ውሃ ፕሮጀክትን መርቀን ለሺንሽቾ ከተማ ነዋሪዎች ለምናስረክብበት ለዛሬዋ ልዩ ቀን እንኳን አደረሰን፣ እንኳን ደስ ያላችሁ። እመን በጅጌን በርካታ ሰዎች የውሃን ጥቅም ለማስረዳት ውሃ ህይወት ነው በማለት ይገልጹታል። ውሃ፣ አዎ ህይወት ነው። እኔም የሌሎቹን አባባል ተቀብዬ ውሃ ከሁሉም በላይ ነው እላለሁ። ውሃ የውሃ መኖር ጊዜን ይቆጥባል። የውሃ መኖር ጉልበትን ለምርትና ምርታማነት በበቂ ሁኔታ ለማዋል ያግዛል። ለዘመናዊ ኑሮ ጅማሬ መሰረት በመሆንም ያገለግላል። ውሃ ተስፋን ያለመልማል። በአጠቃላይ ውሃ ለሕይወት ቀጣይነት ቁልፍ ሚና ይጫወታል። በመጠጥ ውሃ ሽፋን ዝቅተኛ መሆን በመሆኑ ምክንያት በከፍተኛ ደረጃ ከሚቸገሩ ከተሞች አንዷ ሺንሽቾ ከተማ ናት። ላለፉት በርካታ ዓመታትም በውሃ ችግር ስትሰቃይ ያሳልፋለች። በኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ መንግስት የገንዘብ ድጋፍ ተገንብቶ ለምረቃ ዝግጁ የሆነው የንጹህ መጠጥ ውሃ ፕሮጀክት ችግሩን በዘላቂነት ሊፈታው ይችላል የሚለውን ተስፋ እውን የሚሆንበት ቀን እነሆ ዛሬ ደርሷል። ዞኑ በንጹህ የመጠጥ ውሃ ሽፋን አንጻር ሰፊ ችግሮች ያሉበት ዞን ነው ያሉት የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋሼቱም መንግስት ይህንን ችግር ከግንዛቤ በማስገባት የህብረተሰቡን የልማት ፍላጎት ለማረጋገጥ እየሰራ መሆኑ የሚያስመሰግን እንደሆነም ተናግረዋል። ዞናችን በንጹህ መጠጥ ውሃ አቅርቦት ሽፋን ዝቅተኛ ደረጃ ላይ እንደሚገኝ ሁላችንም የምንረዳው ነው። የአቅርቦት ሽፋኑን ለማሳደግ በዞን በክልልና በፌዴራል መንግስት አቅም የሚፈጽሙ የንጹህ ውሃ መጠጥ ፕሮጀክቶች ተቀርጸው የህብረተሰቡን ፍላጎት ደረጃ በደረጃ በማሟላት የአቅርቦት ሽፋኑ በመጠኑም ከፍ እያደረጉ ይገኛሉ። ለዚህ ማሳያ የሚሆነው ዛሬ መርቀን ለአገልግሎት ክፍት የምናደርገው ሺንሽቾ ከተማ የንጹህ መጠጥ ውሃ ፕሮጀክት ነው።